ዮሐንስ ራእይ ምዕራፍ 21። እስቲ አውጡ። በጌታ በኢየሱስ ስም አነባለሁ። አዲስ ሰማይና አዲስ ምድር አየው። ፊተኛው ሰማይ፣ ፊተኛው ምድር አልፈዋል። እስቲ አልፈዋል ብሉ እኛ ምን እናቃቸው አሁን ምንኖርባቸው ያልፋሉ። ባህርም ወደፊት የለም። ቅድሲቱ ከተማ ኢየሩሳሌም ለባሏ እንደተሞሸረች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው። ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል። እነርሱም ሕዝቡ ይሆናሉ። እግዚአብሔርም ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎች ሁሉ ከዓይናቸው ያብሳል። ሞት ከእንግዲህ ወዲህ አይሆንም። እስቲ አሜን በሉ። ሐዘንም ቢሆን ወይም ጩኸትም ቢሆን ስቃይም ከእንግዲህ ወዲህ አይሆንም። የቀደመው ስርዓት አልፏልና ብሎ ሲናገር ሰማሁ። ቁጥር አምስት በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ ጌታችን ኢየሱስ ሲናገር ምን አለ አባቴ ይሰራል እስከ ዛሬ ምን ይላል ይሰራል እግዚአብሔር ምን እየሰራ ነው እያደሰ ነው ከዘፍጥረት ምዕራፍ ሶስት ጀምሮ እግዚአብሔር የሴትን ዘር ጀመረ አብርሃምን ወሰደ ያዕቆብን ወሰደ የዳዊትን ዘር ወሰደ ምን ላይ ነበር ስራ ላይ ለምን የወደቀውን ሰው ሊያነሳው ታድሶ ሊያፋጠን እስቲል እስቲል አዲሷ ሰማይና ምድር እስክትመጣ ድረስ ምድር የምታልፈው በታድሶ ስርዓት ውስጥ ነው። እኔ አልታደስም ማለት አትችልም። አዳሹ እግዚአብሔር ነው። ጎናች ያለውን እግዚአብሔር በሉት የሚያድሰው ታላቁ ታድሶ አሁንም በሥራ ላይ ነው። አሁንም ሲስተም እየሄደ ነው። አሁንም መንግስታትን የሚረዳው ማን ነው? የሚመራው እግዚአብሔር ነው። ዓለማት ተደግፎ ያሉት በእግዚአብሔር ነው። እያንዳንዱ ሲዌሽን፣ እያንዳንዱ የመንግስት እንቅስቃሴ እግዚአብሔር ከጀርባ ሆኖ የሚዘውረው የታድሶ ስራ ላይ ነው። የመጀመሪያው ታድሶ ባለቤቱ ሰራተኛው ራሱ እግዚአብሔር ብቻ ነው። የሰው እጅ የሌለበት ታድሶ ሰውን ለማዳን እግዚአብሔር የሰው እጅ ያልገባበትን ታድሶ እየሰራ ነው። ቶሎ ብዬ ልናገር። እሺ፣ ሁለተኛው ታድሶ በግለሰቦች የሚመጣ ታድሶ ነው። ይሄ ይጠቅማቸዋል። የመጀመሪያው ራሱ እግዚአብሔር የሚያመጣው ታድሶ ነው። ሁለተኛ በግለሰቦች የሚጀምር ወይም ከግለሰቦች የሚጀምር ቀጥሎ፣ ወደ ቤተ ክርስቲያን የሚገባ ቀጥሎ፣ ወደ ሀገር የሚገባ መነሻው ግን ማጋ ግለሰቦች ጋር አላውቀም። ዛሬ እንደዚህ አይነት ሰዎችን እግዚአብሔር ይነካል። አሜን፣ አሜን፣ አሜን፣ አሜን፣ አሜን። ይሄንን ታድሶ መጽሐፍ ቅዱስ ሲናገር በአእምሮአችሁ መታደስ ተለወጡ፣ እንጂ ይህንን ዓለም ምን አትበሉ አትምሰሉ ያኛው ተሃድሶ ያንተ እጅ የለበትም። እግዚአብሔር ራሱ በታሪክ ውስጥ ባለቤት ሆኖ መንግሥታትን እየመራ አዲሲቱ ሰማይ እስክትመጣ ድረስ ዘንዶ ለአንዴና ለመጨረሻ እስኪቀጣ ድረስ እግዚአብሔር ምድርን በማደስ ሥርዓት ውስጥ አሳልፏታል። ያ የእግዚአብሔር ተሃድሶ ይባላል። ሁለተኛው ደግሞ በምድር ስንኖር እኛ በፍቃዳችን አእምሯችንን፣ ህይወታችንን፣ አገልግሎታችንን አድሰን ለእግዚአብሔር ምናመጣው ነው። ይሄ ለአእምሮ የሚመች ምናችሁ ነው ይላል? አገልግሎታችሁ ነው። ስለዚህ የሰው ፍቃድ ያለበት ታድሶ አለ ማለት ነው። እግዚአብሔር ዛሬ ለታድሶ ልባችንን ያነሳሳል። ሪቫይቫል፣ ታድሶ፣ ጉብኝት የሚሆነው ሰማይና ምድርን ሲገናኝ፣ አሜን አሜን። እሳቱ ከሰማይ ነው፣ ቁጥቋጦ ከምድር ነው። ጎናቸዋል። ዛሬ አንተ አንዱ ቁጥቋጦ ነህ፣ በሉት። የታድሶ እሳት በሉት፣ አንተ ላይ ይቀጣጠልብሃል። ቀጥሎ በሉልኝ ለምድር ሁሉ ታበራለህ። ጌታ ይርዳን፣ ጌታ ይርዳን። የታድሶ ሰዎች ያስፈልጉናል። እሺ፣ ቶሎ ቶሎ ብዬ ልሂድ ልናገር። በዘመናቸው ዲቦራ የታድሶ ሰዎች ናቸው። ግለሰቦችን እግዚአብሔር ለታድሶ ይጠቀማል። ዛሬም የፈረሰ ነገር ይታያቸዋል ወይ እንታደስ ብለን ስንጀምር እግዚአብሔር የፈረሰ ነገር አይቷል ማለት ነው። ስለ ታድሶ ካወራን ስለ ጥንካሬ አይደለም የምናወራው፣ ሼፕ ያጣ ነገር አለ የተንሻፈፈ ነገር አለ። ስለዚህ እሱ ወደ ቦታው ይመለሳል። አሜን አሜን አሜን። ታድሶ እንደሚያስፈልጋችሁ ምልክቱ ምንድን ነው ካላችሁኝ፣ ድካም ድካም ከተሰማችሁ፣ ቀድሞ የነበራችሁ ግለት እየጠፋ ከሄደ የመጀመሪያው እሳት እየደበዘዘ ከሄደ፣ እመኑኝ ታድሶ ያስፈልጋችኋል። አልታደስም ማለት አትችሉም። እግዚአብሔር ለማደስ ሁሌ ቃሉንና መንፈሱን ሬዲ አድርጎ ሰጥቶናል። ዛሬም ታድሱ ያስፈልጋል። መንፈስን የሚሰብር ውርደት ነው። ኢየሩሳሌም ላይ ሆነው ከቁጥር አንድ ጀምሮ አቤቱ የሆነብንን አስብ ብሎ ለእግዚአብሔር ያስረዳል፣ ይዘረዝራል። የገዛ ውኃችንን በገንዘባችን ነው የምንጠጣው፣ እንጨታችንን በገንዘባችን ነው የምንገዛው። ጠላቶቻችን አንገታችን ላይ መጥተው አስጨንቀውናል። ይሄ ዘመን ምን አይነት ዘመን ነው? ኤርምያስ በምን ውስጥ ሆኖ ነው እንዲያለቀሰው ስትሉ የባቢሎን ምርኮ የሚባል በመጽሐፍ ቅዱስ አለ። የምን ምርኮ አልኳችሁ? ድገሙ ትፈልገዋለሁ። የባቢሎን ምርኮ። ባቢሎን ናቡከደነጾር የሚባል በጣም ክፉና አረመኔ ጨካኝ ንጉሥ ያለበት አሕዛቦች የሆኑ አንድ ወቅት ላይ መጥተው ኢየሩሳሌምን ከበቡ። ማንን አልኳችሁ? ኢየሩሳሌምን። ኢየሩሳሌም የይሁዳ ዋና ከተማ ናት። እስራኤል እንደምታውቁት ኢዮርብአም እና ሮብአም በሚባሉ ሁለት ወንድማማች ሁለት ቦታ ተከፍለው ነበረ። ሰሜን እስራኤል አስር ነገድ ይዞ ተከፈለ። ደቡብ እስራኤል ሁለት ነገድ ይዞ ተከፈለ። መጽሐፍ ቅዱስ ስታጠኑ ብሉይ ኪዳን እንዲገባችሁ እንደ ፍኖተ ካርታ የሚጠቅማችው የእስራኤል ሁለት መከፈል ሁለቱም ነገስታት ሃያ ሃያ ነገስታት ከተሞች አስተናግደዋል። የይሁዳ ዋና ከተማ ኢየሩሳሌም ናት። ኢየሩሳሌም የዳዊት ከተማ ናት። መቅደስ ያለው እዛ ነው። ካህናት ያሉት እዛ ነው። ታቦት ያለው እዛ ነው። ሰው ሁሉ በየዓመት እየሄደ የሚሳለመው እዛ ነው። የአስሩ ከተማ ሰሜኑ ክፍል ደግሞ ሰማሪያ ትባላለች፣ ዋና ከተማቸው እዛም። ሃያ ነገስታት ነግሰዋል። አብዛኛው ግን መጽሐፍ ቅዱሳችሁን ስታጠኑ ደቡባዊ እስራኤል ወይም ይሁዳ ላይ የነገሱት አብዛኛው ነገስታቶች የዳዊትን መንገድ ይከተሉ ነበር ሰሜኑ ላይ የነገሱት ደግሞ የአባታቸውን የኢዮርበአም መንገድ ይከተሉ ነበር ይላል። ኢዮርበአም በክፋት ምሳሌ ነው፣ ዳዊት በበጎነት ለደቡቦቹ ምሳሌ ነው። ጌታ ኢየሱስ ይባረክ። ሁለቱም ከተሞች ግን ሰማርያም፣ ኢየሩሳሌምም፣ ሰሜኑም ደቡቡም አንድ ወቅት ላይ በምርኮ ታልፈው ተሰጥተው ነበር። የመጀመሪያው ምርኮ ሰሜኑን ክፍል አሶራውያን የሚባሉ በጣም ንጉሥ ሰናክሬ የሚባል ጨካኝ ንጉሥ መጥቶ አፍልሶ ወደ አሶር ይዟቸው ሄደው ነበረ። የሰሜኑን ክፍል በአሶርያውያን ምርኮ ሆነዋል። ደቡቡ ክፍል አብዛኛው ነቢያት ከደቡቡ ክፍል ናቸው። እነ ኢሳያስ፣ እነ ዘሩባቤል፣ እነ ሚልኪያስ፣ እነ ኤርሚያስ ትልልቅ ነቢያቶች ደቡቡ ላይ ነበሩ። ሁለት ነገድ ናቸው በቁጥር በጣም ልብላችሁ ተከተሉ። ትልቅ መሠረት ነው እየሰራ ያለ ነው። ይሄ ደግሞ የደቡቡ ክፍል ማን መጣለት? ባቢሎን የሚባል ጨካኝ። የመጨረሻው ንጉሥ ሴዴቅያስ ይባላል። ሴዴቅያስ የእግዚአብሔርን ቃል ፕሊዝ ስማ እየተባለ አሻፈረኝ እዋጋለሁ አለ። እነ ኤርሚያስ ተንብየው ነበረ፣ ይሻላቸዋል ወደ እግዚአብሔር ተመለሱ ብለው ነበር። ሴዴቅያስ ልቡን አጠነከረ ይላል። ሁለት ልጆቹን የባቢሎን ንጉሥ ናቡከደነጾር በሴዴቅያስ ፊት ሁለት ልጆቹን በሰይፍ ስለት ገደለበት። ቀጥሎስ እሱን ሁለት ዓይኖቹን በሰይፍ ስለት አወጡት ይላል። ተዋረደ። ወደ ከተማቸው ምርኮ አድርገው ይዘው ሄዱ። ከዚህ በመቀጠል ምንድን ነው የሆነው? ደቡቡ ክፍል ለምንድን ነው ኤርምያስ እንደዚህ ሰቆቋ የተናገረው? ያነበብናቸው ሰቆቋ ቅድም እያነበቡ በኢየሱስ ስም ያላችሁ ሰዎች እንደምትኖሩ አስባለሁ። አንገት የሚያስደፋ ምን ሆነው ነው? መቅደስ ተቃጠለ። ታቦት ተዘረፈ። የሚወዱት ቤተ መቅደስ አይሁዳዊ በመቅደሱ አትምጣበት። ማን በሰራው? ሰለሞን በሰራው። ሲመረቅ እኮ ሊትራሊ ደመና ነው የወረደው። ሲመረቅ እኮ ካህናት ገብቶ ማገልገል አቅቷቸው ወድቀዋል። ያንን የመሰለ ቤተ መቅደስ ያንን የመሰለ ታቦት አይናቸው እያየ ናቡከደነጾር በእሳት አቃጠለው። ትምክታቸው የሆነው እሱ ብቻ አይደለም። የአባቶችን ከተማ ኢየሩሳሌምን ቅጥሯን በእሳት አቃጠሉ፣ አፈርሷት ለዚህ ነው ቅድም ሳነብላችሁ ቀበሮች እንደ ልባቸው የሚገቡበት የሚወጡበት ነው። ቅጥር ፈርሷል። አፍረናል። አቤቱ እንደ ቀድሞ ዘመናችንን አድስ ይላል። በጣም ከባድ ሲዝን ነው መፍረስ፣ በባቢሎን ታልፎ መሄድ። እነ ዳንኤል የሄዱት በዚህ ጊዜ ነው። በጣም በሚገርም ሁኔታ የከበረ ርስት ሄደዋል፣ የቤተ መቅደስ ወርቅ ሄደዋል። በጣም አእምሯቸው ሻርፕ የሆኑ ሰዎች ደግሞ ተመልምለው ወጥተዋል። ጾና ባካቹ አሜን። በነው አሁን ስለ ኢየሩሳሌም አይደለም ማውራው። መንፈሳዊ አይናችሁ ከተገለጠ በእኛም ዘመን ሰይጣን ምክንያት ያገኘበት፣ ኃጢአት ምክንያት ያገኘበት፣ ቅጥር የፈረሰበት፣ የምንመካበት ነገር ከእጃችን አንዳንዶች የተወሰደበት ሁኔታ ውስጥ ነው ያለነው። እግዚአብሔር እንደ ቀድሞ ዘመናችንን ያድስ። ጎናችን እንደ ቀድሞ ዘመን ይታደስ በሉት። ደግሜ ባነበው ጊዜ ኖሮኝ ቢሆን ኖሮ ደስ ይለኝ ነበር። እያንዳንዱን በተነትን ሀዘኑ ጥልቅ ነው። እናንተ ግቡና አጥኑት። ምዕራፍ አምስትን ቁጥር ሃያ ላይ ግን እንደዚህ ይላል፣ ስለምን ረጅም ዘመን ትተወናለህ? ትዝ ይላችሁ ከሆነ የባቢሎን ምርኮ ስንት ዓመት ነው የቆዩት? ሰባ ዓመት ነቢዩ ኤርሚያስ ለሰባ ዓመት ትሄዳላችሁ ብሎ ተናግሮ ነበር። ሰባ ዓመት ሙሉ መፍረስ፣ ሰባ ዓመት ሙሉ ነብዩ በመንፈስ ሆኖ እንደዚህ ይናገራል። አቤቱ ሃሌሉያ፣ እንደ ቀድሞ ዘመናችን ምን በለው፣ አድሰው። አንድ እጆቻችሁን አንሱና አስቲ ከኔ ጋር አቤቱ በሉ፣ ጮሁና፣ እንደገና፣ እንደገና፣ እንደገና፣ እንደ ቀድሞ ዘመኔን አድሰው፣ ቤቴን አድሰው፣ ሕይወቴን አድሰው። አሜን፣ ያድሰን ጌታ። ተሃድሶ እንደሚመጣ የምታውቁት ምልክት ውስጣችሁ መቆጨት ይጀምራል። ውስጣችሁ ኬርለስ ከሆነ ነው ታድሶ ማያገኛችሁ። ልክ እንደ ጌዲዮን አባቶቻችን ይነግሩን የነበረው ታሪክ፣ የት አለ እግዚአብሔር? ከሰማይ መና አዘነበ አላሉም እንዴ? ሚዲያምን መምታት ያቅተዋል እያለ እህሉን ይወቃል። አይ ዘሬ ሰምቲንግ እግዚአብሔር ለታድሶ ሊጠቀመው ነው ማለት ነው። ዘንድሮም አንዳንድ ጴንጤ ቸርች ማለት እንዲህ ነው፣ በቃ የእግዚአብሔር ክብር የለም እንዴ ምትሉ፣ እግዚአብሔር ለታድሶ ሊያስነሳቸው ነው። ግዴላችሁ ማመን ብላቸው። ሰ እግዚአብሔር ውስጣችሁ አንድ የታድሶ እሳት ሊያቀጣጥል ፈልገዋል። የማይጠይቅ ከሆነ ነው ከባድ። ኢትሶኬ ካልን ነው ከባድ። የወደቅንበት መፍረስ ከተመቸን ነው ከባድ። ነቢዩ አልተመቸውም። አድሰናል እንደ መቼ? እንደ ቀድሞ፣ እንደ ቀድሞ የሚለው ታውቃላችሁ። ለእስራኤል ጎልደን ታይም የሚባል የነገስታት ጊዜ አለ። ዳዊትና ልጁ ሰለሞን የነገሱበት ዳዊትም አርባ ዓመትን የነገሰው ሰለሞን መንደስ ወርቃማ ጊዜ ቤተ መቅደስ የተሰራበት አቤት አቤት አቤት አቤት አንድ አይሁዳዊ የሚመካበት ዘመን አባታችን ዳዊት የሚልበት ጠላት ሁሉ ጸጥ ያለበት ግዛት የተስፋፋበት አሜን አሜን አሜን የውጭ ጠላት ተመቶ የወደቀበት ቤተ መቅደስ በግርማ ሞገስ መካከላቸው ያለበት እሱን ያስብና እንደ ቀድሞ ዘመን ይናድስ የእናንተ ቀድሞ ምን እንደሆነ አላውቅም የአንዳንዶቻችሁ ቀድሞ ግን ጌታን ያገኛችሁ ቀን እርግጠኛ ነኝ ሳጸልዩ የማትውሉ የማታድሩ ብዙ ሰዎች አላችሁ። ልሳን የማትጠቅሙበት ያንን ዘመን ጌታ ይመልስ። ገና የእግዚአብሔር ቃል ሲባል አቤት አይታችሁ የሚከፈትበት አይኖቻችሁ እንደዚህ ጨለም የሚልበት አይደለም። ጌታ ሊናገር ነው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል ሲባል መሬት የምንወድቅበት። እግዚአብሔር ያድሰን እንደገና፣ እባካቸው፣ አሜን በለው በተለይ የእግዚአብሔር ቃል ክብርን እንደገና የምንጠማበትን ዘመን አምላካችን እግዚአብሔር ያድሰለን። እንደ ቀድሞ አድሰን። ተሃድሶ ያስፈልገናል። የወደቅንበት ጥልቅ ነገር አለ። የፈረሰ ጥልቅ ነገር አለ። እኔ አልፈረስኩም፣ ሁሉ ተመችቶኛል፣ እኔም ደና ነኝ፣ ቸርቼም ደና ነው፣ አገሬም ደና ነው ካላችሁ የእናንተ መነጽር የተለየ ይመስለኛል። አሁን ግን እንደ ኔሽን፣ እንደ ሀገር፣ እንደ ክርስቲያን መነጽራችንን ካስተካከልን ብዙ ሪሼፕም ይደረጋል፣ እንደገና ሪስቶር ይደረጋል። ፈርሶ መሰራት ያለበታል። እግዚአብሔር ዛሬ በእያንዳንዳችን ቤት ይጀምር። የተሃድሶ እሳት ይቀጣጠላል። እርግጠኛ ሁኜ ነግራቸዋለሁ። ዛሬ እውነት ነው። መግቢያው ከበድ ሊላችሁ ይችላል። እግዚአብሔር ግን እሳቱን በውስጣችሁ ያቀጣጥለዋል። አሜን፣ አሜን። ይሄ ሁሉ ለምን ሆነ? ቶሎ ብዬ ልናገር። ለምንድን ነው ይሄ ሁሉ የሆነው? መፍረስ፣ ባሪያ መሆን በጣም ልቤን የሚነካኝ ቃል ቁጥር ሰባት ላይ አባቶቻችን ኃጢአት ሰሩ፣ እነሱ ዛሬ የሉ፣ እኛ ግን ፍዳቸውን እየተቀበልን ነው። ይሄ ሁሉ የሆነው ለምንድን ነው? በኃጢአት። የእስራኤል ኃጢአት ምን ብትበድል ነው የሁሉ መፍረስ? የእስራኤል ኃጢአት በዚህ ወቅት ሶስት ነበር። ቶሎ ብላችሁ ጻፉ። በምን ኃጢአት ካላችሁ የመጀመሪያው የእስራኤል ኃጢአት ታልፎ ለመሰጠት ለባቢሎን ለመፍረስ ታልፋ እንድትሰጥ ያደረገው የእግዚአብሔርን ቃልና ህግ ችላ ማለት በጣም የኃጢአቶች ሁሉ ኃጢአት ህጉ ተትቶ ነበር። እንደውም እነ ኤርምያስ ሲናገሩ ይሄ ህዝቡን የሚያደክም ነቢይ አስሬ መከራ አለሚል ምቱት እየተባለ ይደበደብ ነበር። የእግዚአብሔር ቃል በሰው አይን የቀለለበት ዘመን ነበር። ተዉ ከቤታችሁ ጥፋት አለ፣ የሚሰማ የለም። ተዉ አትቀላቀሉ፣ የሚሰማ የለም። የእግዚአብሔር ቃል ቫሊው ያጣበት ጊዜ ነበረ። ሰው የእግዚአብሔርን ቃል ካቀለለ ህይወቱ ይቀላል። ሰው የእግዚአብሔርን ቃል ካከበደ የከበደ እና ሞገስ ያለው ህይወት እንደሚኖር መጽሐፍ ቅዱሳችን ይናገራል። አሜን፣ አሜን፣ አሜን። የዚህ ዘመንስ በደል ምንድን ነው? እዛ ሴም ነው። በእኛ ዘመን በኢትዮጵያ ባሳለፍነው ሰባትና ስድስት ዓመት የእግዚአብሔር ቃል እንዴት ነው ካልን ሁላችንም እናውቀዋለን ሰው እንማል ሲል ያፋሽጋል። እንደውም አገልጋዮች ምን እያሉ ነበረ? ትዚላችኋል። ከዚህ ላርግላችሁ ወይስ ከላይቭ ከኦንላይን ከመጽሐፉ ይሻለል ተብሏል። የእግዚአብሔር ሰው ቃል አውጣ አልተባለም። ምን ነው ዝም አላችሁ? ፈለጋችኋት እንዴ? ጎናችኋል። ከዚህ በኋላ በሉት፣ በኢትዮጵያ ውስጥ በአንተም ልብ ውስጥ በእኛ ቸርች ውስጥ የእግዚአብሔር ቃል የመጨረሻ ባለስልጣን ነው። ህግ ለግሬ መብራት እኮ ነው ያለው አሜን፣ አሜን፣ አሜን፣ አሜን። መዝሙር ምዕራፍ አንድ ላይ ያለው ያ ብሩክ ሰው እኮ የተከናወነለት በወንዝ ዳር እንደ ተተከለ ዛፍ ይሆናል የተባለው ምንድነው? አንድ ቁልፍ ነገር ቁጥር ሶስት ላይ እሱም በእግዚአብሔር ሕግ ደስ ይለዋል ሕጉንም በቀንና በሌሊት ምን ይለዋል ያስበዋል። ያ ብለስድ የሆነ ሰው ያ ምስጉን ሰው ምስጉን እንዲሆን ያደረገው ከእናቱና ከአባቱ የተካፈለው ዘር አደለም፣ ለእግዚአብሔር ቃል ያለው ልብ ጮና፣ ባካቸው። አሜን በሉ። በክፎች መንገድ የማይሄደው በዋዘኞች ወንበር ያልተቀመጠው እሱ ግን መጥቶ ቸርች ትምህርት ላይ የሚቀመጠው የእግዚአብሔር ቃል ሲሰበክ መጥቶ የሚባረከው ሰው በውሃ ዳር እንደተተከለ ዛፍ ነው። ፍሬውን እንደማያቋርጥ ነው። እግዚአብሔር በኢየሱስ ስም ቃሉን የምትወዱበት መንፈስ ይስጣችሁ። ሁለተኛው፣ ይህን ያህል መፍረስ፣ ይህን ያህል ለባቢሎን ታልፎ የተሰጡት በምንድን ነው ስንል በባዕድ አምልኮ የተጠመዱ ነበሩ። ሁለተኛ በዚህ ወቅት እስራኤል ታልፋ እንድትሰጥ የደረገው ባዕድ አምልኮ። እግዚአብሔር ራሱን ሲያስተዋውቅ እንደዚህ ብሏል። እኔ አምላክህ ቀናተኛ ነኝ። ለእኔ የሚገባውን ወስደህ ለሌላ እንዳታደርግ። ህጉ ላይ ስማ እስራኤል፣ አምላክህ አንድ አምላክ እግዚአብሔር ነው። ከግብጽ ያወጣ እኔ ነኝ። በእኔ ስም የተቀረጸ ምስል ጣዖት አድርገ እንዳትሰግድ እኔ እግዚአብሔር አንተ የምታመልከኝ መንፈስ የሆንኩ እግዚአብሔር ነኝ። መመሰያም ሀውልትም ቅርጽም ስዕልም ከኔ በታችን እንደ አህዛብ መሆን አማራቸው። ስለዚህ ወደ ነ በዓል መሄድ ጀመሩ። ወደ ነ አቃሮን የፍልስጤን ምድር አማልክቶች ጋር መሄድ ጀመሩ። በጣም ደግሞ እርሻን ይባርካል ወደሚባለው አምላክ መሄድ ጀመሩ። እግዚአብሔር ቀና። ምክንያቱም እኔ ቀናተኛ ነ ባልና ሚስት አላችሁ እዚህ አላችሁ ያላችሁ አትቀኑም እንዴ እናንተ አትቀኑ ጌታ ረድቷችኋል ጎናች ያለውን ቅናት በፍቅር ውስጥ በሉት መሆን ያለበት ነው ክፉ አይደለም መልካም ቅናት የሚባል ባል ሚስቱ ላይ ከቀና ሚቀናው በምቀኝነት አይደለም ሚቀናው ለሱ የተገባው ለሱ የተገባው አቴንሽን ለሱ የተገባው ክብር ለሌላ ከተሰጠ ይቆረቁረዋል። በጌታ በኢየሱስ ስም የቅናት መንፈስ አለበት እሱ ላይ ያለ ዘንዶ አትበይ። ዘንዶ እያንዣበበ ያለው አንቺ አካባቢ ነው። አንቺ አካባቢ ነው። የምሬን እኮ ነው። አንዳንዱ እንትን አይልም እሱ ይቀናል። ፓስተር ይቀናል በጣም እኔ በቃ ለብሼ መውጣት አልችልም። ይቀናል። ወደ ጋብቻ ትምህርት እንዳልገባ። ከቀናም የቀናው ለሱ የተገባው ለሌላ ከሆነ እግዚአብሔር ቀናተኛ አምላክ ነኛለ ለእኔ የሚገባውን መስዋዕትና እጣን በዓል ቤት ይዛችሁ ከሄዳችሁ ያመኛላል እግዚአብሔር። ምክንያቱም እኔ እናንተን ልጆች አድርጌያለው። ሀሌሉያ! እናንተን አምላኮኛችሁ ልጆች ልጆች አድርጌ አባቶኛቸዋለሁ። ስለዚህ ለእኔ የተገባውን ክብር ለሌላ እንዳታድርጉት። እስራኤል አስቀናችሁ በየኮረብታው መስገጃ አድርጋ፣ ሙሉ ታሪኩን አንብቡ። እንደውም ሴሰነች ይላል መሴሰን የሚለው ከወንድና ከሴት ጋር ባለ ተቃራኒ ፆታ ብቻ ሳይሆን በአምላክ ምንዝርና ማለት ነው። ለእግዚአብሔር የተገባው ለሌላ ለጣዖት ማድረግ እስራኤል አመነዘረች ተባለ። ለእግዚአብሔር የሚገባው ለሌላ ሰጠች። ይሄ ኃጢአት ነው፣ ባቢሎንን ጎትቶ ያመጣው ወዳጆች። የእግዚአብሔር ቀናተኛ ነው። ለሱ የሚገባውን ጊዜ ፌስቡክ ሲበላ እግዚአብሔር ቀር ይለዋል። ወደኛ ዘመን እናምጣው። ሩቅ ሩቅ ነው ሰው የሚፈልገው ለሱ የተገባውን ጊዜ ጓደኞች ከወሰዱ ለእግዚአብሔር የተገባውን መሠዊያ ሌላ ነገር ከተካው እግዚአብሔር ቀናተኛ ነው። ጎናቸ ያለውን ለእግዚአብሔር የሚገባው ለእግዚአብሔር ብቻ ብሉት። የልባችን ዋና ለጌታ ብቻ ነው። አሜን፣ አሜን፣ አሜን። በልባችን ላይ ጣዖት ሆኖ የሚቀመጥ ዛሬ ማታ የተገረሰሰ ይሆን። እኔነት ይገረሰሰ። አሜን በለ። የዚህ ዘመን የንዋይ ፍቅር የብልጽግና ፍቅር የከፍታ ፍቅር የእግዚአብሔርን ቦታ ከተካው ዚስ ደይስ ቸርች ውስጥ ተክቶታል፣ መቶ ፐርሰንት ነግራችኋለሁ። ሰው እግዚአብሔር ምን ይሰጠኛል ብሎ ነው የሚመጣው፣ አምላክ ይሆነኛል ብሎ አይመጣም። ተተክቷል። እግዚአብሔር በቁስ ተተክቷል፣ በገንዘብ ተተክቷል። ጣዖት ስንል እኮ ሙቅጫ የሚመስል ወይም ደግሞ ስዕል ሰግዳችሁ አቁማችሁ ትሰግዳላችሁ እያለ አይደለም። እግዚአብሔርን የተካ ነገር ሁሉ፣ አቴንሽንን የወሰደ ነገር ሁሉ ጣዖት ነው። መፍረስ አለበት ዛሬ አሜን በሉጭ በጣም ከእግዚአብሔር አቴንሽናችንን የሰረቀ ጣዖት ምንድን ነው ያ በጣም ነውር ነው ስለዚህ እግዚአብሔር በዚህ ምክንያት ነበር ሶስተኛውን ልናገር ከአህዛብ ጋር የነበረ ጋብቻ ነበረ ከተቀደሰው ህዝብ ውጭ የነበረ ጋብቻ ይሄ በጣም ከባድ እግዚአብሔር በቃ አልፈለገም አልወደደውም ከእስራኤላዊ ውጭ ሄደው ከአሞን ከነሞአብ ጋር ከሆነ ህዝብ ጋር ይጋቡ ነበር። መጋባቱ ችግር ባልነበረው አብሮ የሚጋባ መንፈስ አለ። አብሮ የሚገባ ኪዳን አለ። አብሮ የሚመጣ ባህል አለ። እግዚአብሔር በኢየሱስ ስም ከዚህ ይጠብቀን። ጎናቸው ያለውን ከምን ጋር ተጋብተው ይሆን በሎት? ዛሬ በኢየሱስ ስም ህገ ወጥ የሆኑ ጋብቻዎችን እናፈርሳለን። አሜን በሉ ግድ የላቸው ጋብቻን እጠላለሁ ያለው በወንድና በሴት መካከል ነው። ከእግዚአብሔር ውጭ ያገባ ናቸው ገብቷቸው እኛን የተቆጣጠሩን፣ በኢየሱስ ክርስቶስም ዛሬ ፍቺ እንፈጥራለን። አሜን በሉ ግድ የላቸው መፋታት በአዲስ ኪዳን ያመነ ካላመነ ጋር ምን ኅብረት አለው ይላል። እስራኤላዊ ከአዛብ ጋር ኅብረት የለው ለምንድንነው እግዚአብሔርን የፈለገው አንድ ቅዱስ ህዝብ እየሠራ ነው። የመሲሁ ዘር ግንድ የሚመጣበት ጀኔሬሽን እየሠራ ነው። እነሱ ግን እየሄዱ ይጋቡ ይቀልሱት ነው የማይፈለግ ኮሚትመንት ውስጥ የገባቸው እግዚአብሔር ዛሬ ያፋታል እዝራ ምዕራፍ አንድ በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ መንግስት በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንፈስ አስነሳ እርሱም በመንግስቱ ሁሉ አዋጅ አስነገረ ደግሞም በመጽሐፍት አድርጎ እንዲህ አለ የፋርስ ንጉስ ቂሮስ እንዲህ ይላል የሰማይ አምላክ እግዚአብሔር የምድር ነገስታትን ሁሉ ሰጥቶኛል በይሁዳም ባለች በኢየሩሳሌም ቤት እንድሰራለት ዘንድ አዞኛል። ከህዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሆን፣ እርሱም በይሁዳ ወዳለች ወደ ኢየሩሳሌም ይውጣ። በኢየሩሳሌም ለሚኖረው አምላክ፣ ለእስራኤል አምላክ ለእግዚአብሔር ቤትን ይስራ። እስቲ አሜን በሉ። ቂሮስ የሚባለው የአሕዛብ ንጉስ ነው፣ የፋርስ ንጉስ ነው። ፋይናሊ ፋርስና ባቢሎን እርስ በርሳቸው ተጋጩ፣ ባቢሎን ወደቀ። የናቡክደነጾር መንግስት ወደቀ። በፋርስ ቁጥጥር ስር ሆነ። ይሄ ሰው ዕድል ሰጥቶት ባቢሎንን አሸንፎ ገና በነገሰ ጊዜ እግዚአብሔር መንፈሱን አነሳሳው። አሕዛብ ነው የተነሳሳው። ለአንድ ነገር ነው። ታድሶ መሆን አለበት አለ። የፈረሰው የእስራኤል ቤት፣ የፈረሰው የእግዚአብሔር መቅደስ መታደስ አለበት አለ። እኔ ዛሬ ልክ እንደ ቂሮስ ጸልይላችኋለሁ። አንድ የታድሶ መንፈስ ውስጣችሁ ይቀጣጣላል። አሜን በሉ። ግድ የላችሁ፣ ሀገር የምታድሱ እዚያ አላችሁ። ትውልድ ምታድሱ እዚህ አላችሁ። ቤተ ክርስቲያንን ምታድሱ እዚህ አላችሁ። የፈረሰውን ምታድሱ እዚህ ቤት አላችሁ። የጢሮስን መንፈስ ያስነሳ አምላክ ዛሬ ማታ መንፈሳችሁን ይቀሰቅሰዋል።